ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዩ የሰኔ 24 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል በአዲስ አበባ የትግራይ ተወላጆች እስር ተጧጥፎ እንደቀጠለ ነው እስሩ እንዴት ተካሄደ የምንላችኋለን እናት ፓርቲ በጎንደር በጦርነት መካከል ለተገደሉት ንጹሐን የሐዘን መግለጫ አውጥተዋል አምነስቲ በባህር ዳር በእስር ላይ የሚገኙት የጤና ባለሙያዎች ንቅናቄ ከፍተኛ አስተዳዳሪ ዶክተር ዳንኤል እንዲፈቱ ጠይቀዋል በጎጃም ቀጠና በተካሄዱ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 በአዲስ አበባ የትግራይ ተወላጆች እስር ተጧጥፎ እንደቀጠለ ነው። በአዲስ አበባ ከተማ የትግራይ ተወላጆች ማንነትን መሰረት ያደረገ እስር እየተፈጸመባቸው እንዲሁም ፍርድ ቤት ሳይቀርቡ ለቀናት እየታሰሩ መሆኑን ከእስር የተለቀቁ ነዋሪዎችና የተሳሪ ቤተሰቦች ተናግረዋል። ቅድሚያ ለሰብአዊ መብቶች የተሰኘው የሰብአዊ መብት ተሟጋች ተቋም በበኩሉ በአዲስ አበባ ቢያንስ በስድስት ክፍለ ከተማዎች ውስጥ የትግራይ ተወላጆች የዘፈቀደ እስር እንደተፈጸመባቸው ማረጋገጡን አስታውቀዋል። ቢቢሲ ያነጋገራቸው የተለቀቁ ነው ነዋሪዎች የቤተሰብ አባል የታሰረባቸው ግለሰብ፣ እንዲሁም ቅድሚያ ለሰብአዊ መብቶች የአይነቱ እስር መፈጸም የጀመረው ከሁለት ሳምንት ወዲህ እንደሆነ ገልጸዋል። የቅድሚያ ለሰብአዊ መብቶች ምክትል ዳይሬክተር አቶ መብርሂ ብርሃነ ይህ እስር መፈጸም ከጀመረ ሁለት ሳምንት ይሆነዋል፣ አፈሳም በጣም በርትቶ ከቀጠለ ግን አስር ቀን ይሆነዋል ሲሉ የሚመሩት ተቋም ባደረገው ክትትል የደረሰበትን አስረድተዋል። የቅድሚያ ለሰብአዊ መብቶች ይህንን እስር አስመልክቶ ትናንት ሰኞ ሰኔ 23 2017 ዓ ም ባወጣው አጭር ሪፖርት ከትግራይ ክልል የመጡ የመጡና በአዲስ አበባ ነዋሪ ሆኑ የትግራይ ተወላጆች በስማቸው በአነጋገር ሁኔታቸው በቋንቋቸው እየተለዩ መሆኑን ታስረው ከተፈቱ ምስክሮች አረጋግጠናል ብለዋል። ነዋሪዎቹ በመጀመሪያ በፖሊስ ጣቢያዎች ውስጥ ከታሰሩ በኋላ ወደ ፖሊስ መምሪያዎች እንደሚዘዋወሩ ተቋሙ ባደረገው ክትትል እንደደረሰበት ተናግረዋል። አቶ መብርሂ እስር እንደተፈጸመባቸው ከዘረዘሯቸው ቦታዎች መካከል በየካ ክፍለ ከተማ ፈረንሳይ፣ ኮተቤ 02 እና ሾላ አካባቢዎች እንዲሁም በለሚኩራ ክፍለ ከተማ ሴምሲ አካባቢ አካባቢዎች ይገኙበታል። በቦሌ ክፍለ ከተማ 22 አዲሱ አስፋልት እና አደይ አበባ አካባቢዎች እንዲሁም በልደታ ክፍለ ከተማ አምስተኛ ፖሊስ ጣቢያ ከተጠቀሱት መካከል ናቸው። ምክትል ዳይሬክተሩ ይህ እስር በተለይ ትኩረት እያደረገ ያለው ወጣቶች ላይ ነው። ከመንገድ ላይ፣ ከመዝናኛ ቦታዎች ሊሆን ይችላል። ተወስደው ይታጎራሉ። ፍርድ ቤት አይቀርቡም። ጥያቄ የላቸውም። ለምን እንደታሰሩ እንኳን የሚነግራቸው ሰው የለም ብለዋል። ቢቢሲ ያነጋገራቸው ሁለት አስረው የተለቀቁ ነዋሪዎች እና አንድ የቤተሰብ አባል የታሰረባቸው ግለሰብም ተመሳሳይ ሁኔታዎችን ጠቅሰዋል። ነዋሪዎች የታሰሩት ወይም የቤተሰብ አባላቸው የታሰረው መንገድ ላይ በሚንቀሳቀሱበት ወቅት ነው። ሰኔ 14 2017 ዓ.ም ተይዞ ከአንድ ሳምንት በኋላ የተለቀቀ አንድ ነዋሪ በቁጥጥር ስር የዋለው ቀን ስምንት ሰዓት አካባቢ መንገድ ላይ በነበረበት ሰዓት ፖሊሶች አስቆመውት መታወቂያ ከጠየቁት በኋላ እንደነበር ተናግረዋል። ስሜን እንዳዩት የአባቴ ስም የትግራይ ስለሆነ ወደዛ ተለያሉኝ። ትንሽ ቆይቶ እሰን አካባቢ ወዳለ ፖሊስ ጣቢያ ወሰዱን። መንገድ ላይ የሄድን የተያዝነው ሰዎች አራት ደረስን ሲሉ ሁኔታውን አስታውሰዋል። ወደ ፖሊስ ጣቢያው ሲደርስ ብዙ የትግራይ ተወላጆች ታስረው ማግኘቱንም ገልጸዋል። ስንገባ ወደ አርባ የሚሆን ሰው ነበር ያደረ የዛኔ ታፍሶ የመጣ በኋላ የሚታፍሱ አሉ። ከስራ ቦታ ያመጧቸው ነበሩ። ሞልዋ የሚያዞሩ ከቤቱ ያመጡት አንድ ልብስ ሰፊ አስታውሳለሁ። ከሲኖትራክ መኪና አውርደውም ያመጧቸውም አሉ ብለዋል። በማግስቱ ሾላ አካባቢ ወደሚገኘው የየካ ክፍለ ከተማ ፖሊስ መምሪያ መወሰዳቸውን የሚናገረው ነዋሪው በፖሊስ መምሪያ ውስጥ ከሌሎች አካባቢዎችም ታስረው የመጡ የትግራይ ተወላጆች ጋር መቀላቀሉን አስረድተዋል። ታስሮ ከቆየባቸው በአንዱ ቀን ሲቪል የለበሰ ኃላፊ መጥቶ የትግራይ ተወላጆች እንዲሁም ከሌሎች አካባቢዎች የመጡ ታሳሪዎች ተለይተው እንዲቆሙ ማድረጉን የሚገልጸው ነዋሪው በዚህ ሰዓት ከአንድ መቶ በላይ የትግራይ ተወላጆች አንድ ላይ ተሰብስበው እንደነበር ምልከታውን አጋርተዋል። በዚሁ ፖሊስ መምሪያ ውስጥ ወንድሙ የታሰረበት ሌላ ነዋሪም በተመሳሳይ ታሳሪውን ሊጠይቅ በሄደበት ሰዓት ትግርኛ ቋንቋ የሚናገሩ በርካታ ጠያቂዎችን መመልከቱን ተናግረዋል። ባለፉት ቀናት ሁለት ጊዜ ተይዞ እንደነበር የሚናገር ሌላ ነዋሪ ደግሞ የፖሊስ አባላት የእርሱንና የጓደኛውን መታወቂያ ከተመለከቱ እንዲሁም ስልክ ከበረበሩ በኋላ እንግልት እንደተፈጸመባቸው ገልጸዋል። ምሽት ሶስት ሰዓት የያዙ ጉዞን እስከ 8 ሰዓት ቆየን። ሌላም ፖሊስ ይመጣል፣ ይመካከራሉ፣ 10 ሺህ ብር አምጡ ይሉናል ሲል የደረሰበትን አስረድተዋል። እናት ፓርቲ በጎንደር በጦርነት መካከል ለተገደሉት ንጹሐን የሀዘን መግለጫ ወጣ። ሰኔ 16 2017 ዓ ም በምዕራብ ጎንደር ዞን ልዩ ቦታው መቃ ከሚባል ቦታ በታጣቂዎችና በመንግስት ጸጥታ ኃይሎች መካከል በተነሳ ግጭት መንገደኛና የእርዳታ ግብዓት የጫኑ ተሽከርካሪዎች ላይ በደረሰ ድንገተኛ ተኩስ በርካታ ሹፌሮችና የጸጥታ ኃይሎች መገደላቸውን ከአካባቢው ምንጮች አረጋግጠናል ሲል አስፍሯል። በአጠቃላይ በጥቃቱ ከ100 በላይ ሰዎች እንደተገደሉና ከእነዚህም ውስጥ 16 ውስጥ የሚሆኑት ሹፌሮች መሆናቸውን መስማቱን ጠቅሰዋል። ሁኔታው ከአእምሮ በላይ ነው። ሟቹ ከመብዛቱ የተነሳ አስከሬን በኤክስካቫተር ጭምር ሲነሳ ተመልክተናል ይላሉ ማኞች። በሌላ በኩል ሰኔ 21 2017 ዓ ም በምስራቅ አርሲ ሮቤ ወረዳ ቤተ ክህነት የገደብሳ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያን አገልጋይ የሆኑ ካህን ቀሲስ ተስፋዬ ረታ ከምሽቱ አንድ ሰዓት ተኩል አካባቢ በታጣቂ ኃይሎች በአሰቃቂ ሁኔታ መገደላቸውን ከአካባቢው ምንጮች ማረጋገጥ ችለናል። ምንጮች እንደሚሉት ቀሲስ ተስፋዬ የሰባት ልጆች አባት ሲሆኑ ባለቤታቸውም እንዲሁ በአሰቃቂ ሁኔታ ተገድለዋል። ተደጋጋሚ እንዳልነው አርሲ በተለይ ለካህናትና ምዕመናን የመታረጃ ቄራ ከሆነ ሰነባብቷል ሲል ገልጿዋል። ባለፉት ሰባት ዓመታት ኢትዮጵያ የንጹሐን ደም ጎርፍ ሆናለች ቢባል ከእውነት የራቅ አይደለም በተለይ ግን የሃይማኖት አባቶችና ሹፌሮች ግድያ የቀን ተቀን ዜና ነው ፓርቲው በመግለጫው ሞቱንም ከማለባበስ በዘለለ ከቁብም የሚቆጥሮ የለም የኢትዮጵያ ሃይማኖት ተቋማት ጉባኤ አይነት ተቋማት እንኳን በየቀኑ የሚፈሰውን የካህናትና ቤተሰባቸውን ደም ጽዋው ሞልቶ ሲፈስ ድምፅ አያሰሙም ብለዋል አለም አቀፉ ማህበረሰብም የየቀኑ መረጃ ጠረጴዛው ላይ ደርሶት እያየ እንዳላየ ሆኗል የሚለው እናት ፓርቲ ሰብአዊ መብት ድርጅት ቶች ጉዳቸው አይደለም ይላል። ከተወሰኑ የማህበራዊ ሚዲያ ተሳታፊዎች በስተቀር አጠቃላይ ሚዲያው በፍርሃት ተሸብቦ ማኛ ናግሮ ማቅረብ ዳገት ሆኖበታል። የንጹሐን ደም ግን አሁንም በየቀኑ ይጣራል ሲል ያለውን ሁኔታ አብራርተዋል። በመጨረሻም ፓርቲው ጭፍጨፋውን በጽኑ አውግዘዋል። አምነስቲ በባህር ዳር በእስር ላይ የሚገኙት የጤና ባለሙያዎች ንቅናቄ ከፍተኛ አስተባባሪ ዶክተር ዳንኤል እንዲፈቱ ጠየቀ። ባሳለፍነው ሳምንት ሰኔ 18 2017 ዓም ቀትር ላይ በአማራ ክልል ርዕሰ መዲና በባህር ዳር ከተማ በጸጥታ ኃይሎች በቁጥጥር ስር የዋሉት የጤና ባለሙያዎች ንቅናቄ ከፍተኛ አስተባባሪ ዶክተር ዳንኤል ፈንታነ እንዲፈቱ ዓለም አቀፉ የሰብአዊ መብት ተቆርቋሪ ተቋም አምነስቲ ኢንተርናሽናል ጠይቀዋል። አምነስቲ ኢንተርናሽናል የአማራ ክልል ፖሊስ ኮሚሽን በባህር ዳር ከተማ በቁጥጥር ስር አውሎ ለእስር የዳረጋቸውን ዶክተር ዳንኤል ፈንታነ ያለምንም ቅድመ ሁኔታና በአፋጣይ በአፋጣኝ ሊፈታቸው ይገባል ሲል ትናንት ሰኔ 23 2017 ዓ ም በወጣው መግለጫ ጠይቋል። የዶክተር ዳንኤል ፈንታነ የዘፈቀደ እስር አሳስቦኛል ያለው አምነስቲ እስሩ የኢትዮጵያ መንግስት ባለስልጣናት ለህግ የበላይነት ተገዢ ባለመሆን የግለሰቦችን ሀሳብን በነጻነት የመግለጽ በነጻነት የመሰብሰብ መብትን ባለማክበር በተደጋጋሚ ህግ እንደሚጥሱ ማሳያ ነው ሲል ተችቷል። አምነስቲ በመግለጫው ለፖለቲካ ጥቅም ሲባል ግለሰቦችን እያሰሩ መክሰስ አሳሳቢ ልማድ ሆኗል ሲል አስጠንቅቋል። እንዲህ ያሉ ድርጊቶች የህግ የበላይነትን ከመሸርሸራቸው ባለፈ በአገሪቱ ውስጥ ፈላጭ ቆራጭ የሆኑ አካሄዶች እንዲለመዱ ያደርጋል ሲልም አሳስበዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ ንቁ ተሳታፊና የባህር ዳር ዩኒቨርሲቲ የመጨረሻ ዓመት የማህፀንና ፅንስ ስፔሻሊቲ ሬዚደንት ዶክተር ዳንኤል ፈንታነ በአማራ ክልል ባህር ዳር ከተማ በቁጥጥር ስር መዋሉ ይታወቃል። ዶክተር ዳንኤል ሰኔ 18 ቀኑ ሰባት ሰዓት ተኩል አካባቢ በጸጥታ ኃይሎች በቁጥጥር ስር መዋላቸውን በባህር ዳር ከተማ አስራ ሶስተኛ ፖሊስ ጣቢያ በእስር ላይ እንደሚገኝ ዘገባው አካቷል። ነገር ግን እዚ ያሉ ሰዎች እዚ ያሉ ሰዎች እንደነገሩን እዚ ነገር ግን እዚ ያሉ ሰዎች እንደነገሩን በማንኛውም ጊዜ ወደ አዲስ አበባ ሊወስዱት ይችላሉ ሲሉ ምንጮች መናገራቸውን ዘገባው ጠቁመዋል። ዶክተር ዳንኤል በቁጥጥር ስር የዋለው የጤና ባለሙያዎች የተሻሻለ ክፍያ፣ የተሻለ የሥራ ሁኔታ እና ሌሎች ጥያቄዎች እንዲመለስላቸው ከግንቦት አራት ጀምሮ ሀገር አቀፍ ማድማ አድማ ማድረጋቸውን ተከትሎ ነው። ዶክተር ዳንኤል በጤና ባለሙያዎችና በህብረተሰቡ ዘንድ ሰፊ ተቀባይነት ያገኘውን ዶክተር ደቦል የተሰኘ ፌስቡክ ገጽን በመጠቀም በጤና ባለሙያዎች ንቅናቄ ላይ ጉልህ ሚና ተጫውተዋል። ዶክተር ዳንኤል መታሰሮ የተሰማው ጠቅላይ ሚኒስትር አብይ አህመድ የጤና ባለሙያዎች ጥያቄዎች በፖለቲካ ነጋዴዎች ተጠልፏልና ጉዳዩ ከእንግዲህ በእጃቸው አይደለም በማለት ካስጠነቀቁ ከቀናት በኋላ ነው። ጠቅላይ ሚኒስትሩ ከጤና ባለሙያዎች ጋር ባደረጉት ውይይት የመፍትሄው መንገድ ከእጃችሁ ተወስዷል ሲሉ ገልጸው የአገልግሎት ልምድ የሌላቸው ጉዳዩን ይዘውታል ብለዋል። ከስራ ማቆም አድማው ጋር በተያዘ ዶክተር ማህሌት ጉሽ እና የኢትዮጵያ ጤና ባለሙያዎች ማህበር ፕሬዚዳንት ዮናታን ዳኛውን ጨምሮ ባለሙያዎች በቁጥጥር ስር ውለው እንደነበር ይታወቃል። ከእስሩ በተጨማሪ የጤና ባለሙያዎች ላደረጉት ስራ የማቆም አድማ ድጋፉን የገለጸው የኢትዮጵያ ጤና ባለሙያዎች ማህበር በቅርቡ ታግደዋል። የማህበሩ ፕሬዚዳንት አቶ ዮናታን ዳኛው በወቅቱ ለአዲስ ስታንዳርድ እንደገለጹት እግዱ የተ የተላለፈው ከኢትዮጵያ ሲቪክ ማህበራት ድርጅቶች ባለስልጣን በኩል ሲሆን እግዱ በዋነኝነት ከጤና ባለሙያዎች እንቅስቃሴ ጋር የተገናኘ ነው ብለው እንደሚያምኑ አስታውቀዋል። በጎጃም ቀጠና በተካሄዱ ውጊያዎች ፋኖ ከፍተኛ ድል ማግኘቱን አሳወቀ። በዛሬው ዕለት አንደኛ ክፍለ ጦር በይዞራ መስታይት ላይ የአብይ ሰራዊት ከበባ ውስጥ በማስገባት ምርኮ በምርኮ አድርገውታል። ፋኖዎቹ በርካታ ቁጥር ያለው ነፍስ ወከፍ መሳሪያ ተተኳሽና ምርከኞች ማግኘት እንደቻሉም ነው ብርጌዱ ያሳወቀው። በሌላ በኩል ደግሞ አፋብሃ ጎጃም ቀጠና ስምንተኛ በላይ ዘለቀ ክፍለ ጦር ሽፈራው ገርባው ብርጌድ በሸበል በረንታ ወረዳ ለተከታታይ አምስት ወራት ሲያሰለጥናቸው የነበሩ የሶስተኛ ዙር አሰልጣኝ የፋኖ አባላትን ዛሬ ሰኔ 24 2017 ዓ.ም በድምቀት አስመርቀዋል። በተመራቂ ፋኖች የምረቃ ስነ ስርዓት ላይ የስምንተኛ በላይ ዘለቀ ክፍለ ጦር አመራሮች የሽፈራው ገርባው ብርጌድ አመራሮችና አባላት እንዲሁም የሃይማኖት አባቶች የሀገር ሽማግሌዎችና የአካባቢው ማህበረሰብ አባላት ተገኝተዋል። በሌላ በኩል ሰከላ ወረዳ ግሻ አባይ ከተማ ከአገዛዙ ጋር ተቀላቅለው የነበሩ አራት የሚሊሻ አባላት ከነ ሙሉ ትጥቃቸው አፋብሃ ጎጃም ቀጠና ጎጃም አገው ምድር ሶስተኛ ክፍለ ጦር ጊዮን ብርጌድ ግትም ሻለቃን ተቀላቅለዋል። አባላቱ እስካሁን በነበረን ቆይታ ህዝባችንን አስከፍተናል። ንጹሐን በአደባባይ ሲረሸኑ በአይናችን አይተናል። ንጹሐን ያለ ጥፋታቸው እስር ቤት ሲሰቃዩ አይተናል። ስለዚህ ይህን የበደልነውን ህዝብ ይቅርታ ጠይቀን በጥፍ ለመካስ ቆርጠን ተነስተናል ብለዋል። ሰኔ 22 2017 ዓ ም ሰከላ ወረዳ ግሻ አባይ ከተማ አባይ ምንጭ ትምህርት ቤት ከ250 በላይ ንጹሐን የግፍ እስረኞችን ጊዮን ብርጌድ ማስለቀቁን መዘገባችን የሚታወስ ነው። ከሰኔ 19 7 ዓ ም ጀምሮ ከሞጣ ወረዳ ዞ23 ጨምሮ ሌሎች በርካታ ከባድ መሳሪያዎችን በመያዝ ወደ ወይን ውሃ ከተማ ተንቀሳቅሶ ያደረው የአገዛዙ ቡድን ከሰኔ 22/2017 ዓ.ም ከንጋቱ 12 ሰዓት ገደማ ጀምሮ ከወይን ውሃና ድጓጽዮን ተጨማሪ ግሪሳ በማሰባሰብ በደጋዳሞት ወረዳ ጨዋኔ ባህዴ ቀበሌና አካባቢው ላይ ተኩስ ቢከፍትም በፋኖ ተመጥቶ ተመልሷል። እስከ ቀኑ 10 ሰዓት ገደማ ልዩ ስሙ ደነቄና ደፈር ተብሎ በሚጠሩ ስፍራዎች ላይ በተደ ረገ እልህ አስጨራሽ ትንቅንቅ አነስተኛ በሚባል የወገን መስዋዕትነት በጠላት ላይ ከፍተኛ ቁሳዊና ሰብአዊ ኪሳራ ማድረስ ተችሏል። በዚያው ደውጊያ ላይ አንድ የ60 ዓመት አሮጊት በጣላት በጠላት ሰራዊት በጥይት ተደብድባ ክፉኛ የቆሰለች ሲሆን አንድ የ8 ዓመት የአእምሮ ህመምተኛ ህፃን በአገዛዙ ሰራዊት በግፍ ተረሽነዋል። ይህ በእንዲህ እንዳለ ሰኔ 2 2017 ዓም ከምሽቱ 12 ሰዓት ገደማ ጀምሮ ከፈረስ ቤት ከተማ ወደ አረፋ ደብተራ አቅጣጫ ከድጓ ጽዮንና ከወይንሃ ከተማ ወደ አረፋ ደብተር አቅጣጫ ከገነት አቦና ከቆሪት ወረዳ ወደ ይቨርት ሀሙስ ገበያ አቅጣጫ፣ እንዲሁም ደግሞ ከአዴት ወደ ይቨርት ሀሙስ ገበያ አቅጣጫ ተጨማሪ የአብይ አህመድ ዙፋን ጠባቂ ሰራዊት አዳሩን የተንቀሳቀሰ ሲሆን ፋኖ ድባቅ መጥቷቸዋል። ፓርላማው የብልጽግናን አገር የመሸጥ እቅድ የሚያሳካውን አዋጅ አጸደቀ። በብልጽግና ፍላጎት የሚመራው የህዝብ ተወካዮች ምክር ቤት የውጭ አገር ዜጎች የማይንቀሳቀስ የመኖሪያ ቤት ባለቤት የመሆን መብት አዋጅን አጽድቋል። በምክር ቤቱ የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ መሬት የመንግስትና የህዝብ እንደመሆኑ ለኢንቨስትመንት የሚመጡ ዜጎች መሬቱን የመሸጥና የመለወጥ መብት የላቸውም ብለዋል። የኢትዮጵያውያንን መብት በማይነካ መልኩ የውጭ ሀገር ዜጎች የመኖሪያ ቤት ባለቤት በመሆን ኢንቨስትመንት ላይ እን እንዲሰማሩ ስራዎች ይሰራሉ ሲል ገልጸዋል። ሆኖም ይህ የብልጽግና እቅድ ዋና ዓላማው አገርን በመሸጥ ስልጣንን የሚያጸና ዶላር ማግኘት ነው። ለዚህም የአገሬው ህዝብ የቤት ባለቤት መሆን እንደ ሰማይ በራቀበት ወቅት የቤት ዋጋውን በዶላር የሚያኑሩ የውጭ ሀገራት ዜጎች እንዲገቡ ፈቅደዋል። የውጭ ሀገር ዜጎች ወደ ኢትዮጵያ ገብተው በመኖሪያ ቤት ባለቤትነት ላይ ኢንቨስት እንዲያደርጉ የተቀመጠው የገንዘብ መጠን 150 ሺህ ዶላር ነው። የተቀመጠው የገንዘብ መጠን 150 ሺህ ዶላር ሲሆን በዚህ ጊዜ 150 ሺህ ዶላር ሲሆን በ